ኤፋ በነገራችን ላይ ከሆነ ጊዜ ወዲህ ንግግሩ አያምረኝ አላማረኝም። ማለት እንዴት በሴት ልጅ ላይ እንደዚህ አይነት ንግግር መስጠት፣ እንደዚህ አይነት ሀሳብ ለምን አስፈለገ እንዴ? ምን እየሆናችሁ ነው ያላችሁት? ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታዩ ሰላማችሁ ይብዛልኝ በያላችሁበት ችግሩን ይፈቱልናል፣ ያስተካክሉታል፣ እንዲሁም ከሩታ አጠገብ ይቆማል ምናምን ብዬ እያሰብኩ ነበር። ኤፋ ጭራሽ ከወንድሙ ጎን ይቆማል እንዴ! እንዴ ባልሽን በሚዲያ የምታዋርጁ ለምንድን ነው የምትመችው? ምናምን ነገር አላለም። ኦኬ አንተ ለእሷ ስለመታችሁ ምናምን አይደለም፣ ወንድምክ እዛ ጋር ስለተመታ ተናደህ ነው። ሩታና አብርሽ ፈጣሪ ቢፈቅድ አብረው የሚቀጥሉት እነሱ ናቸው። አንተ እዚህ ጋ ውርተክ የራስህን ህይወት ራስህን የምትኖረው ወደፊት፣ ከሩታ ከአብርሽ ጋር ግን የምትቀጥለው ሩታ ናት። የሩታ ክብር አልታየክም እንዲህ አንተ አፍህን ሞልተህ ትናገራለ። ኤፋ አረይ፣ ሼም ነው ይደብራል። አፍህን ሞልተህ ትናገራለህ። እሱ ወንድም ያደረገውን ነገር አንተ ደግፈዋል፣ ሰፖርት አድርገዋል። በሴት ልጅ ላይ እንደዚህ ቃቃ መጫወት። እሺ ሩታ፣ እዚጋ አንድ እርጉዝ ሴት ቤት ተቀምጣ ይቺ አፍቃሪ ነኝ ብላ ገና መታ ስላለቃቀሰች ወጥቶ ሲያገኝ፣ እሺ አገኛት፣ አብረን እናገኛታለን ብለዋለች፣ አለ አብረን ቤት መታ እናናግራታለን ብለዋለች። ሩታ ለምን አልሰማም? ለምን አብረን እናናግራታለን ብላለች ብሎ ብላል ነበር። አንተ ለምን ለብቻህ አናገርካት ብለህ ወንድምህን ወቅሰዋል? አልወቀስከውም። አይ ሩታን ሁሉም ሰው ማዋረድ ነው የሚፈልገው፣ ሁሉም ሰው ሩታን ዝቅ ማድረግ ነው የሚፈልገው። ሩታን ዝቅ ብታደርጓትም ባታደርጓትም አንድ ቀን ፈጣሪ ከፍ ያደርጋታል። እናንተ ዝቅ ስላደረጋችኋት ዝቅ ብላ አትቀርም። እንዲያውም እንዲያውም እያጠነከራችኋት ነው ያላችሁት። ግን በጣም ታሳፍራላችሁ፣ በዚህ ልክ ማለት ነው። ምን እያደረጋችሁ ነው ያላችሁት እንዴ? አንተ ወንድምህ ያደረገውን ነገር በቃ ወደዋል፣ ተመችቷል ማለት ነው። ወንድምህ ለአንተ ልክ ነው ማለት ነው። ይቺ የድሮ ፍቅረኛ ከሷ ጋር ምንም ነገር የለኝም አለ፣ ግን የሆነ ነገር እንዳለው ነው አክቲንግ ምናምን ፎቶውን፣ እሺ ተመስጣ ስታየው ነበረ። ሳይህ ደነገጥኩኝ ምናምን ደስ ብሎኛል ሀዘኔን ረስቻለሁ እኮ ያለች ሴት ናት፣ በአንድ ጊዜ ማለት ነው ልጅቷ። ከዛም አልፎ ትቅታክ ወጥተው በፍቅር ሙዚቃ ጨፈሩ። ይሄ ምንድን ነው የሚያመለክተው? የሆነ ፍቅር እንዳለ የፍቅር ግንኙነት እንዳላቸው ነው የሚያመለክተው። ኤፍሬም ወንድምህ ትክክለኛ ጥፋተኛ ነው። ሁል ጊዜ ሩታን እንዳስለቀሳት፣ እንዳወረዳት ሁል ጊዜ ሁል ጊዜ ማለት ነው። ከመቼን ጀምሮ ሁል ጊዜ ሩታ እንዳስለቀሳት ሩታ በሰዎች ዘንድ እንድትጠላ የሚደረግ ነገር አለ ሁል ጊዜ ማለት ነው። እንደውም አብርሽ ነው የሩታን ዝቅ እንድትል ያደረጋት፣ በሚዲያ ብዙ ሰዎች እንዲጠሏት፣ ብዙ ሰዎች እየተነሱ እንዲሰድዋት ያደረገው አብርሽና አብርሽ ብቻ ነው። የአብርሽ ስህተት አንተ አልታየህም። አብርሽ ለሴት ልጅ ክብር አለው ወይ ወይ ይ እንላለን። ለሴት ልጅ ያለውን ክብርማ በተግባር አሳየን። እርጉዝ ሚስቱን ቤት አስቀምጦ ከዛ ከዛች ሀለሌ ጋር እዛ ሸሸ ገዳይ ሲል ምናምን ነገር፣ ከዛ ወደ ቤት ሲመለስ የአብርሽን ጌታ መጣልኝ ምናምን ብላ እግሩን አጥባ አስቀምጣ አራት እንድታቀርብለን ነበር የጠበቀው። እኔ በአንተ ቦታ ብሆን ኖሮ ብሆን ኖሮ የሆነ ቦታ ወስጄ ኖሩታን ማረጋጋት ምናምን ነገር፣ ይህንን ነው የምፈጥረው ምናምን ነገር። አንተ አንተ አብርሽ የሰራው ስህተት አምነህለታል። ተቀብለሃል። አብርሽ የሰራው ስህተት ወድኸዋል። አብርሽ ያደረገው ነገር ተመችቷል። ኤፍሬም ማለት ነው። አብርሽ ያደረገው ነገር ባይመችክ ኖሮማ ሩታን የሆነ ቦታ ወስጄ አረጋጋታለሁ። አንተ ለምን ከአብርሽ ጋር እንድትገናኝ አደረክ ምናም ብለ አቤልን አትወቅሰውም ነበረ። አቤል እንደውም ለሩታ እዛ ጋር አብሯት ታይ ተረጋጊ አላት አረጋጋት አንድ ሰው ሆኖ ተገኘ በሰዓቱ ማለት ነው ማንም በሌለበት አብርሽማ ደረቱን ነፍቶ ነው ወደ ቤት የመጣው ምንም ጥፋት እንዳልሰራ ሰው ምንም ነገር እንዳላደረገ ሰው ማለት ነው ያለ ሚስቱ ፍቃድ እንዴ አንድ ሚስት እኮ ለባሏ የሆነ ነገር መፍቀድ አለባት ባልም እንደሚፈቅደው ማለት ነው አወሩ አይደለ ሩታና አብርሽ አወሩ ልጅቷን አብረው እንደሚያገኙ ነገር ግን ያወረውን ሁሉ በተግባር አያደርገውም አያደርገውም ብቻውን ነው ሄዶ የሚያደርገው እስኪ ከሩታ ጋር የሆነ ነገር እናደርጋለን ብለው አውርተው አብረው ያደረጉትን ነገር አሳዩኝ ከዚህ ይቺ ልጅ አብረን እናገኛለን ብለው አወሩ በፍቅር ተነጋገሩበት ከዛስ እሱ ሄዶ ብቻውን አገኛት ለምን የሆነ ነገር እንዳታወራበት ስለፈለገ እንዲደበቅለት የፈለገው ነገር ስላለ አለቀ ወይንም ከሪቷ ጋር ሊቀጥል ፈልጎም ሊሆን ይችላል። እና ይሄንን ተግባር ነው ሰፖርት የምታደርገው ኤፍሬም ተብየው። ምን ምን እንዴት እንዴት ነው የሚያደርግህ? ለምንድነው ነው ነው ከልብህ ማትሆነው? ለምንድነው እንደዚ የሚያደርግህ? አንተ ደግሞ ጥሩ ሰው አልነበርክ እንዴ? እንዴ ኤፍሬም፣ ጥሩ ሰው ሲበላሽ ቅራሪ የለውም አሉ። ተረጋጋ፣ በየመራ ተረጋጋ። ወንድምህ የሰራው ስተት በጣም ትልቅ ስህተት እንደሆነ ንገረው፣ ንገረው። እዛ ጋር ከሩታ ጋር ለምን ተገናኘ ምናምን ብለህ ከምትል ያዙ ይልቀቁኝ ከምትል በመጀመሪያ ያለ ሩታ ፍቃድ አንተ ለምን ሄድክ? እዚህች ጋር ተነጋግራችሁ ነበረ ለምን ሄድክ? ጥፊ ጥፊ አይደለም። ለምን ዛሬስ? ደግማ ለምን አጠፈጥፈው ደጋርጋ እንኳን መታችሁ፣ ለምን በሚዲያ መታችሁ? ምናምን እሱም እኮ በሚዲያ ነው ያዋረዳት። እሷ ቤት እርጉዝ ሆና ተቀምጣ፣ እሺ እርጉዝ ሚስቱን ቤት አስቀምጦ እሱ እዛ በሚዲያ ከዛሽ ጋራ መገናኘቱ ለአንተ ጥሩ ነው? ይሄ ውርደት አይደለም? ሩታ አልተዋረደችም ማለት ነው። የተዋረደው የአንተ ወንድም ብቻ ነው ማለት ነው። በጣም ታስቃላችሁ። ክርስቶስን አንዳንድ ጊዜ ማለት ነው ለህልናችን ለሰው ብለን ሳይሆን ለህልናችን ብለን ለእውነት እንቁም። ለእውነት እንቁም። እውነቴን ነው። ለእውነት እንቁም። ለህልናችን ስንል ህሊናችን የሚያውቀውን ነገር እንደዚህ ማለባበስ ጥሩ አይደለም። ጥሩ አይደለም። ሴት ልጅ መሰበር ማልቀስ የለባትም ስለ እውነትና ሴት ሆናችሁ ሴት ሩታን አንቺ እኮ ነሽ ምናምን ጥፋተኛ ምናምን የምትሉ ሰዎች አላችሁ፣ አፋችሁን ሞልታችሁ በእናንተ ላይ ይድረስ። ይሄ እንደዛ አይነቱ ነገር ባላችሁ፣ አስረግዞ ቤት አስቀምጠው ከድሮ ፍቅረኛው ጋር እዛ አሸሸ ገዳይ ሲል ውሎ ቤት ይምጣ፣ ከዛም በኋላ ይህን ቅመሱትና፣ ዋጋውን ታገኙታላችሁ፣ ውጤቱን ታቆታላችሁ። ማንም ሰው ካልደረሰበት የሆነ አይልም፣ ሲደርስበት ነው የሚያውቀው ማለት ነው። እና ሴት መሆን ብቻ በራሱ በቂ ነው፣ ህመሙን ለመረዳት ማለት ነው። ለመዋቅ ኤፍሬም ግን በጣም ነው ያናደርከኝ። እግዚአብሔርን እንደዛ አይባልም ሲጀመር ማለት ነው። የወንድምህ ሙሉ ለሙሉ ወንድምህ ነው። ስተቱ ሙሉ ለሙሉ ስተት የሰራው ወንድምህ ነው። ነጤን ብቻዋን ማግኘት አልነበረበትም። አሁን ከአቤል ጋር መጣላት፣ መጨጋጨቅ አያስፈልግም። አቤል ምን ያድርግ? ምንም ያደርገው ነገር የለም። አቤል ምንም ጥፋት የለበትም። ሩታ ከቤቷ የትሄድ? እርጉዝ መሆኗ ተረሳ እንዴ? የወንድምህን ልጅ እኮ በሆዷ ይዛለች። የትሄድ ደግሞ ተቤቷ የሆነ ቦታ ውስጥ አረጋጋታለሁ። እሺ ተረጋጋች፣ ያንን ነገር አረጋግታ አለባብሰህ ነበር ማለፍ የፈለከው፣ እዚች ጋር ነገሩን አለባብሰህ ከዛ በኋላ ሌላ ደግሞ ሶስተኛ ሴት ይዞ ይመጣል። ሩታ ያቺም ሶስተኛ ሴት አለቃቅሳ ስመጣ ውይችንም ማግኔቼ ማረጋጋት አለብኝ ብሎ በቃ የሩታ ህይወት ጥባ ጥቤ ሆኖ ይቀራል ማለት ነው። ሁሌም እንዳለቀሰች፣ ሁሌም እንደተዋረደች ምናምን እንደዛ እንድትኖር ነው የምትፈልጉት? ሩታ አንበሳነሽ መከበር በከንፈር ይባል ይባላል እና ለማንኛውም ዱችን ላይክ ሼር አድርጉ አሳብ አስተያየት ካለ በኮመንት አስቀምጡ